ናዓም ከዚህ ጋር ተያይዞ አሁን በአደባባይ በሶሻል ሚዲያ ላይ የሚወጡ አካሎች አሉ ይባላል። ሐቂቀተን እኔ በራሴ ባላይም ላኪን በተለያየ በጥያቄ መልኩ ይመጣል። አሁን ራሳቸውን እኔ እድሜ እንዲነው የራሴ ንብረት አለኝ ብቻ እድሜው እንዲሆነ ጥሩ ዲን ያለው ምን ይበል፣ በዚህ ስልክ ይደውልልኝ፣ በዚህ ያገኘኝ እያሉ ወንድም ሴትም እንደዚህ ይላቀቃሉ የሚባል ነገር አለው። ይሄ ከባድ መፍሰዳ ነው ያለው። ከባድ መፍሰዳ ምን እንደዚህ በአደባባይ እየተገኘ ማንነቱ ማይታወቅ ወይ ማንነቷ ማትታወቅ፣ በምን መልኩ ነው ረጅም የትዳር ሕይወት ከነዚህ አካሎች ጋር ማሳለፍ ሊቻል እንዴት ተብሎ ይገመታልስ? አደባባይ ላይ የወጣችን አካል በምን መልኩ እንደራሷ አደባባይ የወጣ ሰው ካገኛት እንጂ እንዴት ዲን አለኝ የሚል አካል አላህን የሚፈራ አካል እንደዚህ አይነት ሴት ሊያገባ ይችላል? ወይም አላህን የምትፈራ የሆነች ሴት እንዴት እንደዚህ አይነት ወንድን ልታገባ ትችላለች? በምን መልኩ በአብዛኛው ሰዓት ጊዜ ያለ ቤተሰብ ፍቃድ ቤተሰብ ይህን ሳያውቅ ነው የሚደረገው የሚባለው የትልቅ አደጋ አለው። ናም ሴቶች በተለያየ ጊዜ የሚያቀርቡት ምክንያቶች አሉ አይ ዝም ትዳር አልባ ከምሆን እድሜ ከምሄድ የሚል ያ ሰው ሲሰመው እንደው እነሱን ሊያዝንላቸው የሚችል የሆነ ምክንያት ነው፣ ግን ሐዘን ማለት ወይም አጡፍያ ማለት ዲን ማለት አረና በማዘን ብቻ አንድ ህግ አይመሠረትም፣ አይደነገግም እዝነት ብቻ ታይቶ ማለት ነው። የበለጠ አረጋ ስር ወርቃለች እንደው ብቻዬም በቀረው የሚሉ ስንት ሴቶች አሉ፣ ወንበዴ ላይ ወድቀው ማለት ነው። የዲን ሰው መስሎ ገንዘባቸውን አሟጦ በልቶ ሌላ ቦታ የሚጠፋ ስንት፣ ራሱን አዋርዶ ሌሎችም በእሱ አምሳያ እንዲቀረጹ የሚያደርግ ስንት ሞጭላፋ አለ። ሀምኸሙ ዱንያ ብቻ የሆነ የሚበላው የሚጠጣው ስሜቱ ብቻ የሚያስጨንቀው የሆነ አኼራ ከአእምሮ ልቅ ብሎ ይወጣበት፣ እሞት አለው ብሎ ለቅጽበት የማያስብ ስንት አይነት ወንድ አለ። በእነዚህ አይነት ጨካኞች ላይ ይወድቃሉ? ከዛ በኋላ እየየ ነው፣ ከምናቸውም ሳይሆኑ ማለት ነው። ስለዚህ ዲን የሚገኘው ዲን ያለበት ቦታ ነው። ዲን ያላትን የምታገኘው ዲን ያለበት ከሆነ አካባቢ እንጂ አደባባይ ላይ አይደለም። ባረከላሁ ፊኩም። ይሄን ማስጠንቀቅና ማሳወቅ ለሰዎች ግድ ይላል። ያለበለዛ ሰዎች በጣም እየተጎዱ እንደሆኑ ነው የሚሰማው። የድብቅ ኒካህ የሚባል ነገር የለም። ዋላሂ፣ በጣም በሚያሳዝን መልኩ ማለት ነው። የድብቅ ትዳር የሚባል ነገር የቀን ትዳር የሚሉት ነገር አለ። ምን ማለት ነው? ይሄ ትዳር እኮ በአባባልም ዲን ማያውቁ ሰዎች እኮ ትዳር ክቡር ነው ብለው የተከበረ መሆኑን ይነግሩሃል። ዲን ያላወቁ ማለት ነው። ዲን ያወቀ ሰው ደግሞ ትዳርን ማርከስ የለበትም። ልጆችን ለተበላሸ ሕይወት ማጋለጥ አያስፈልግም። ልጆች ይወለዳሉ። ትዳር እስካለ ድረስ አላህ ሱብሐነሁ ወተዓላ ይለግሳል። ልጆች ይመጣሉ። ያ ሰውየው አሁንም እነዚህን በእሱ ቁጥጥር ውስጥ ያሉ ቤተሰቦችን ከማሳደግ ይልቅ ሌላ የሚያማትር ከሆነ አደጋ ላይ ነው የሚጥነው። ራሱም ለአእምሮ ጭንቀት ነው የሚዳረገው። አቅሙንና ልኩን ማወቅ አለበት። አንዲትን ሴት አገባው ብሎ አንድ ሰው ከሌላ ሚስቱ ደብቆ ድብቅ አድርጎ ከቤተሰቦቿም ተነጥላ የብቸኝነት ሕይወት ምትገፋ ወላሂ ስንት ቤቱም ይቆጥራታለች እሚያለቅሱ ማለት ነው ምንድነው መጥቶ ያቀም ያችኛው አንፈራቻ ይባላል። ለምን ትዳር ከፈለገ ግልጽ የሆነ ትዳርም ማግባት ነው። መንገድ አለበትን ገልጾ በቃ እንዲያምኑበት ማድረግ አለበት። ትዳር እኮ የሚደሰትበት እንጂ የሚጨነቅበት አይደለም። ራሱን ወደ ከባድ የሆነ መቅም ይከትበት አይደለም። ስለዚህ መረጋጋት ያስፈልጋል። ሰፋ አድርጎ ማሰብ ያስፈልጋል። ሁለት ሶስት አራት መደጋገም ማለት የገንዘብ ብቃት አደለ። መጀመሪያ የአእምሮ ብቃቱን ማዳበር አለበት። ማስተዳደር አንድን ማስተዳደር ብቃት የሌለው እኮ አለ አእምሮ አእምሮ እንዴት ነው ማስተዳደር አለብኝ። አርጃሉ ቀዋሙን አለ ኒሳ ይሄን ማስተዳደር ሳያዳብር ሁለት ሶስት ይላል። ውንብድብድ እንዳለ ይኖራል ማለት ይሄ ተገቢ አይደለም። ዲኑ ግልጽ ነው። የተፈቀደውን ነገር አስቀምጠዋል። የተከለከለውን ነገር አስቀምጠዋል። ድብቅ የሆነና ግልጽ የሆነ የሐራምና